ሰነበታችሁ ቤተሰብ ሁላችሁ በመላ አለም የምትገኙ መልካም ባለፈው በለቀቁት ቪዲዮ ደስታየት ነው በሚለው ርዕስ ማለት ነው ጊዜያችሁ ሰውታችሁ በደንብ ስላያችሁልኝ ሳብስክራይብ ስላደረጋችሁልኝም ሼር ላደረጋችሁልኝ ሁሉ በአጠቃላይ አመሰግናለሁኝ ዛሬ ደግሞ በሌላ ቪዲዮ ብቅ እያለሁኝ መልካም ዛሬ መጣሁበት ርዕስ ራስህን እንዴት ታየዋለህ ከዛ በፊት እስኪ ወደ ርዕሱን ከመግባት በፊት አንድ የተወሰነ ጥያቄ ለእናንሳ የተሰጠ ጸጋዎቹ ታውቃቸዋለህን? ጸጋዎቹ እሳ እየተጠቀምክባቸውን? ወይስ ዝገው ነው ያሉ? እንዴት ናቸው ያሉ? የምታየው እሳ ውጫዊ ማንነትህ ወይስ ውስጣዊ ነገሮች ነው የምታየው? ማንነትህ በሌላ የተደፈጠጠ ነው ወይስ የራስህን አላማ የራስህን ራእይ ነው የምትኖረው ምትኖረው ያለ በማን ራዕይ ነው? የትኛው ራዕይ ነው? በውስጣዊ ራዕይ ነው የምትኖረው ወይስ በውጫዊ ራዕይ ነው? የራስን ህልም ነው የምታሳካ ያለ ወይስ የሌሎችም ህልም ነው የምታሳካው? ይሄም በሚሉ ዛሬ እናያለን ማለት ነው። ራስን እንዴት ታየዋለህ በሚለው ርዕስ ዛሬ የመጣሁትን። እስኪ ሁላችን ራሳችን እንዴት ነው የምናያይ? ወደ ውስጥ ማንነታችን ነው የምናየው ወይስ ውጫዊ ዓለም ነው የምናየው? በራሳችን ማንነት ነው የምንተዳደረው ወይስ በውጫዊ ባሉ ጫናዎች ናቸው? በእርግጥ በዚህ ዓለም ብዙ ጫናዎች አሉ። ውጫዊና ውስጣዊ ጫና ይባላሉ። ውስጣዊ ጫና የሚባሉ ራሳችን በምናመጣቸው ስሜቶቻችን በሚቆጣጠሩን እንዲያደርግ እንዲያታድርግ በሚለው ከውስጣችን በሚበጣ ትግል ባለው ጦርነት የሰው ልጅ በነገራችን፣ የሰው ልጅ ከጦርነት አርፎ አያውቅም። ከራሱ ጋር ሁሌ ሲዋጋ ይኖራል። ከውጭ ዓለም ብቻ አይደለም፣ ከራሱ ጋር ሲዋጋ ይኖራል ሁሌ ማለት ነው። ሁለት ጫናዎች አሉ በዚህ ዓለም ውጫዊና ውስጣዊ ነው። ውጫዊ ሲባሉ ጦርነት አለ፣ ፖለቲካውም አለ፣ ሌላ ብዙ ነገሮች አሉ። ውጫዊ ጫናዎች በሁለት እንከፍላቸዋለን። እሱ አንደኛ ሰው ሰራሽ ጫና ነው። ሁለተኛው ደግሞ ተፈጥሯዊ ጫና ነው። ተፈጥሯዊ ጫና ስንል ለምሳሌ ዝናብ ሊሆን ይችላል። ፀሐይም ሊሆን ይችላል። የአየር ኮንዲሽን ሊሆን ይችላል። እነዚህ ጫናዎች እኛ በምንፈልገው ወይ እንዳንራመድ እንቅፋት፣ መሰናክል የሚሆኑን ከፊት ለፊታችን እየቆዩ ጋሬጣ የሚሆኑብን ናቸው። እነዚህ ነገሮች የውጫ ዓለሞች እንዳሉ ሆኖ የውስጣዊ ማንነታችን ጫና ደግሞ ከምን በላይ የሰው ልጅ የሚጥለው ደግሞ የውጫው ጫና አደለ፣ የውጫው ጫና ሳይሆን የዓለሙ ፈተና የዓለሙ ተግዳሮች ሳይሆኑ የራሱን ተግዳሮት ነው የሚጥለው የራስን ተግዳሮት ነው። በውስጡ ማንነቱ ያሉ ስሜቶቹ እነሱ ናቸው። መቆጣጠር ሲያቅተው መራመድ የማይችልበት ራዕዩን መድረስ የማይችለው የውጭ ዓለም የሚከተሉ ከሆኑ የራሳቸው ራዕይ ሳይሆኑ የሚኖሩ በሌላ ራዕይ ነው የሚኖሩ። ይህ እነዚህ ለምሳሌ የፖለቲከኛ ራዕይ ሊኖሩ ይችላሉ በውጭ ዓለም ስለሆነ ማለት ነው። ይህን ተው፣ ይህን አታድርግ፣ ይህን ብታድርግ ነው የሚሻለው። ይህን ተው፣ እኛ ባልን የሆነ ነገር ብትሰራ እንገልሃለን፣ እናጠፋህ ይገባለን ቤተሰቦችህ ቤተሰቦችህ የምንገልብህ አለን ማይሉት ነገር የለም። ብዙ ነገሮች እና ስለዚህ እኛ ይሄን እየፈራን የምንኖር ከሆነ የውጫውን ጫና እያየን ምንኖር ከሆነ ስለዚህ የምንኖረው የራሳችን ራእይ ሳይሆን የነዛዎች ራእይ ነው ምንኖረው ማለት ነው። ወደ ውስጣዊ እንምጣ። ውስጣቸው የሚያዩ ሰዎች የውጫውን ጫና ምንም የማይመስላቸው ሰዎች ደግሞ ብዙዎች አሉ። በዚህ ዓለም ብዙ ተአምር የሰሩ ኃይሌ ገብረ ስላሴ መጀመሪያ ጊዜ ሩጫ በሚያደርገው የዓለም ውድድር በሚያደርገው ስንተኛ ወጣ መሰላችሁ? 157ኛ ነው የወጣ። ያኔ ግን ምን አሉት መሰላችሁ ሲመጣ ኢትዮጵያውን ሲቀበሉ፣ ኦ በጣም ጎበዝ ነበርክ፣ በጣም በጣም በጣም ነው ያደነቅነህ ሲሉት፣ እሱ ደስ ብሎት ነበር ያኔ። ከዛ ግን ኋላ ኋላ ሆነ ስታጅባቸው ነበር ነበር ሲሉ እንቅስሙን ናቀው። ያኔ ቅስሙን ሰበሩ ማለት። ያኔ ምንድን ነው ያላቸው እሱ ይቻላል። እሱን ያየው የውጫው ሰውን የውስጡን ማንነት ነው ይቻላል አላቸው። አዎ እውነት ነው፣ ይቻላል። እሱ ደግሞ አሳይቷል፣ አስመስክረዋል። ቢያንስ በዓለም 27 ሪከርድ አስመዝግበዋል። ሌላው ደግሞ ለምሳሌ ቅዱስ ያሬድ በኦርቶዶክስ ተዋህዶ ቤተክርስቲያን ነው የሚታወቀው። ይሄ ደግሞ ሰነፍ ተብሎ በብዙዎች ጫና ሲጣልበት፣ ጫና ሲበዛበት፣ ሲገፋ ሲለነበረ ደደብ አታውቅም እየተባለ የነበረ ኋላ ግን እሱን ውስጡን በማንበብ ውስጡን በማየት የውስጡን ስሜት በመከተል ዛሬ ቤተክርስቲያን የምትዘይመው ዜማ እያወጣ እየሰጠ ሊቅ አባት ነው። ይሄ ውስጣዊ ስላየ እንጂ ውጫዊ ቢያይ ኑሮ ያ አንተ ደደብ፣ አንተ ሰነፍ፣ አንተ ማትረባ እየተባለ የሚደበደበውን ነገር እያስቀረው ነበር ማለት ነው። ግን የውስጡን በማንበብ ነው። ሌሎች ብዙዎች ማስታወስ እንችላለን። ለምሳሌ እችን አሁን ዛሬ የምናያት አምፖል ጨለማውን አስወግዱልን በማታ እንደ ፍላጎታችን እንድንቀሳቀስ ብርሃን እንድናይ ያደረገን። ማን ነው ይሄ? ቶማስ ሄድሰን ነው። ቶማስ ሄድሰን ያኔ ብዙ ተብሎ ነበር ብዙ ምኮራዎች መኮሮ ብዙ ተስፋ የሚያስቆርጡ ብዙ የሚያሳዝኑ ብዙ ቅስም የሚሰብሩ ብዙ ቁስሎች፣ ብዙ ህመሞች አልፎ የውስጥ ማንነቱን በማየት ግን ዛሬ ለኛ ብርሃን ሆነዋል። ለኛ ጨለማን አስወግዶልናል። ሌላ ደግሞ የምናየው ሁለት ወንድማማቾች ኦሊቨር እና ኦሊቨር ራይት ሁለቱም ፕሌን መስራት የቻሉ የውስጣቸው በማየት ነው። ዛሬ ወደፈለግነው በአጫጭር ሰዓታት በአጫጭር ጊዜዎች ሰውተን የምንፈልገው ቦታ የምንደርሰው ምን፣ እነሱ የውስጣቸው በማየታቸው ናቸው። የውጫዊ ዓለም ቢያዩ ኑሮ ያኔማ ምን የሚያሰጋ ነበር። ቢበሩ ለምሳሌ በሰማይ ቢንሳፉ መከስከስ አለ። መከስከስ ከመጣ መሞት አለ፣ ወይም አካል መጉደል አለ። በመሀል ላይ ብዙ ጫናዎች አሉ። አትችሉም፣ ሰነፎች ናችሁ እናንተ ይህን ማድረግ አትችሉም፣ ትሞታላችሁ፣ ትወድቃላችሁ፣ ለቤተሰቦቻችሁ ሀዘን ነው የምትሆኑ። ብዙ ጫናዎች ነበሩ። እነሱ ግን የውጭው ምንም አልመሰላቸው። የውስጣዊ ጫና፣ የውስጣቸው ማንነታቸው በማየት ግን የውስጡን አውጥተው በመጥፋት ግን ለእኛ ዛሬ ሕይወትን ቀለል አድርገውልናል፤ በዚህ ምስጋና ይግባቸው። እንዲሁ ቴሌፎን የፈጠረልን አሌክሳንደር ግራንበር ይሄ ደግሞ ዛሬ እኛ እዚህ ቦታ ሆነን የፈለግነው ቦታ ቦታ በጭር ሰከንድ መልእክታችን እንድናስተላልፍ ያደርገናል ማለት ነው ይሄ ደግሞ ምንድናቸው እነዚህ የውስጣቸው ስሜት በማየት ነው ውጫዊ አይደለም የሚያዩ ውስጣቸው ነው የሚያዩ ሰው ውስጡ ሲያይ የራሱ የውስጥ የተዳፈነ ተሰጥኦ ያወጣል የተዳፈነ ጸጋውን ያወጣል ስለዚህ ብዙዎቻችን ግን ኤናናይም የምናየው ምንድነው ውጫዊ ነው። ካለን ይልቅ የሌለን ነገር ሰዎቹን ማድናቅ ነው የምንሆነው። እንደገና ሰዎች የሚሉን እየሰማን በራሳችን አላማ በራሳችን ራእይ ሳይሆን የምንኖረው ነው በነሱ ራእይ ነው የምንኖረው። እነሱ ባስቀመጥልን መስፈርት ነው። በዚህ ወደ ቀኝ ከሆነ ወደ ቀኝ ሄድ ካሉ በቀኝ እንኖራለን፣ በግራ ካሉ በግራ እንኖራለን። ስለዚህ የምንኖረው በእነሱ ነው፣ በሌሎች ራእይ የሌሎች ራእይ ነው የምንኖረው እ የራሳችን ራእይ አይደለም። የራሳቸው ራእይ እየኖሩ ግን እነ አሌክሳንድር ግራንበር ቴሌፎን ዛሬ ይፈጥረውልናል። ፌስቡክ የፈጠረ የራሱን ራእይ የኖረ ነው። ዩቲዩብ የፈጠረልን የራሱን ራእይ በማየት ነው ውስጥም በማየት ነው ውስጥም በማንበብ ነው ቴሌግራም የፈጠሩ ኢንስታግራም የፈጠሩ ጉግል የፈጠሩ እነዚህ ሁሉ ምንድን ናቸው? የውስጣቸው ራእይ በማየት እንጂ የሌላ ራእይ አንኖርም። የራሳቸው ራእይ ነው ውስጣቸው በማየት እንጂ ውጫዊ በማየት አይደለም። ውጫዊማ ብዙ ተስፋ የሚያስቆርጥ ነገር አለ፣ በጣም ብዙ የሚያሳዝን። አትችልም፣ እንገልሃለን፣ እናጠፋሃለን፣ ይሄን ብታደርግ እንገልሃለን፣ ይሄን ብታደርግ እንደዚህ ትሆናለህ፣ እንዲህ እገጥመሃል፣ እንዲህ ትከስራለህ፣ እንዲህ ትሆናለህ፣ እንዲህ እንደዚህ ተባክነህ፣ የማይባሉ ነገር የለም አንተ ደካማ ነህ፣ እንዲህ አትችልም፣ ገንዘብ ያጥራሃል፣ እንዲብታረብ እንዲከሰታል በፖለቲካ ምክንያት ልታሰር የማይባለው ነገር የለም። ግን እነሱ ይህን አይበገረና። ለምሳሌ ውስጣችን ማየት ምንድን ነው የሚጠቅም ለሚለው አንድ የተወሰኑ ነገር እኒህ ምሳሌ እኒህ እና ለምሳሌ እንቁላል፣ እንቁላል በውጭ ቢሰበር ምንድን ነው የሚሆነው? ህይወት አይሆንም። በውስጡ ቢሰበርሳ ህይወት ነው የሚሆነው። ህይወት ስለዚህ እኛ ከውስጣችን ከውስጣችን ሲወጣ ያ የወጣው ነገር ምንድነው ህይወት ነው የሚሆነው። ልክ እንቁላል ከውጪ ሲሰበር ህይወት እንደማይሆነው ከውስጥ ሲሰበር ግን ምንድነው የሚሆነው ህይወት፣ ጫጩት እንደሚሰጠው ህይወት እንደሚሰጠው የኛ ተሰጦ እንደዛ ነው። ሌላ ብናይ ቦምብ ቦምብ ብናይ ለብዙ ብዙዎች ለጥፋት ቢፈልጉት እንኳን ለጥፋት የሚያደርጉት ቦምብ ለምሳሌ በአንድ ፈልቶ ብዙዎች ማክሰል፣ ብዙዎች ማውደም፣ ብዙዎች መግደል ይችላል። የእኛ ተሰጠው ደግሞ ከውስጣችን እንዲህ እንደጎንብ ቢፈነዳ ምንድን ነው የሚያረው? አንድ ስንፍናን ይገላል፣ ተስፋ መቁረጥን፣ ተስፋ ቢስነትን ይገላል። ድክመትም ይገላል፣ ድህነትም ይገላል፣ በሽታም ይገላል፣ በሽታም ያጠፋል፣ ውድመትም ያጠፋል። ድካምን፣ ስንፍናን ያወድማል፣ ባንድ ያወድምን ልናል ማለት ነው። ይሄ የውስጣችን ተሰጠ ያለ ተወጣ የውስጣችን ተዳፍኖ ቢቀር ምን ይፈጠራል? የሚለው ነገር እንዴ ለምሳሌ፣ በዚህ ምሳሌ የምወስደው ጋን ነው። የጋን መብራት፣ የጋን መብራት ብናየው ጋን ውስጥ ብናስቀምጥ፣ ለምሳሌ ሻማ ለኩሰን ጋን ውስጥ ብናስቀምጣት፣ ቢበራ ውስጡ ጋን ውስጥ እንጂ ውጪውን ሊበራ አይችልም። አካባቢ መብራት አይችልም። ይሄ ደግሞ መብራት ምንድነው? ናቲንግ። በቃ ጥቅም የለው ሚኒንግለስ ወይ ደግሞ ጥቅም አልባ ሆኖ ነው የሚኖረው ማለት ነው። ቢያንስ ያ መብራት ከውጭ ቢወጣ ግን ምንድን ነው የሚሆነው? አካባቢውን ያበራል። ለብዙዎች መዳን፣ ለብዙዎች መፍትሄ፣ ለብዙዎች ብርሃን ይሆናል ማለት ነው። የእኛ ጸጋ ደግሞ ልክ ጋን ውስጥ እንዳለ መብራት ከሆነ በውስጣችን ተዳፍኖ ነው የሚቀርብ ከሆነ ጋን ውስጥ እንዳለ መብራት ነው የሚሆነው። ለማንም አይጠቅምም፣ ለኛ አይጠቅምም፣ ለሌላ አይጠቅምም። ብናስወጣው ሳ ልክ ጋን ውስጥ ያለው ሻማ ስናወጣው አካባቢ ብርሃን እንደሚሆን የኛ ጸጋ ቢወጣ ደግሞ ለብዙዎች ብርሃን ይሆነ፣ ለብዙዎች ህይወት፣ ለብዙዎች መድኃኒት፣ ለብዙዎች መፍትሄ፣ ለብዙዎች ጥቅም፣ ለብዙዎች መጠለያ፣ ለብዙዎች መከታ ነው የሚሆነው። ይሄ ጸጋ ማለት ነው። ስለዚህ ውስጣችን እ ውስጣችን ስናይ ህይወት ነው ለብዙዎች የምንሆነው። ውስጣችን ስናይ ለብዙዎች መፍትሄ ነው የምንሆነው። ውስጣችን ብናይ ለብዙዎች መከታ ነው የምንሆነው። ውስጣችን ብናይ ለብዙዎች መጠለያ ነው የምንሆነው። ውስጣችን ብናይ ለብዙዎች ሸክምና ቀል ነው የምንሆነው። ሸክምና ቀል ነው የምንሆነው። እሺ፣ በዚህ አንድ ምሳሌ እስኪ እንይ። በሆነ ጊዜ በድሮ ጊዜ ይባላል ፍየሎች ውድድር ገጠሙ። ወደሆነ ተራራ ነው ውድድሩ የነበረ። እዛ ላይ ተራራ ደግሞ ምን አለ የምታምር የምትበላ ቅጠላለች። ስለዚህ ቀድማ የደረሰች ፍየል እችን ቅጠሏን ትበላለች ማለት ነው። በዚህ መሀል ላይ ግን ዝም ብሎ መሄድ አይቻልም። መሄድ አይቻልም ማለት ነው። ምን አለ መንገዱ ቀጥ ያለ ነው። እነዚህ ፍየሎች አይናቸው ይሸፈናል ማለት ነው። በዙራቸው ደግሞ ምን አለ መሰላቸው። መንገድ መንገድ መንገዱ ላይ ሲወጡ፣ ወደ ተራራው ሲወጡ፣ በመንገድ ላይ ምን አሉ ተኩላም አለ፣ ቀበሮም አለ፣ ጅብም አለ፣ ነብርም አለ፣ አንበሳም አለ። ስለዚህ የነዚህ ሁሉም ጨዋታ አለ ጀመሩ፣ ሁሉም ጀመሩት። ሩጫው ተጀመረ። ሩጫው እንደተጀመረ ማን መጮህ ጀመረ? ቀበሮ። የቀበሮ ድምጽ ሰምተው ከፊሎቹ የተመለሱ አሉ፣ ከፊሎቹ ደግሞ ቀጥለዋል። እንደገና የቀበሮ ድምጽ ያለፉ ደግሞ እስከ ተኩላ ሄዱ። ተኩላ ሲደርሱ ከፊሎቹ ተመለሱ፣ የተወሰኑ ደግሞ ቀጠሉ። የተኩላም የጅብ ድምፅ ሰሙ። የጅብ ድምፅ ሲሰሙ ወደ ኋላ የተመለሱ አሉ፣ የተወሰኑ ደግሞ ቀጠሉ። የነብር ቀጥሎ የነብር ድምጽ አገኙ። የነብር ድምጽ ሲሰሙ ከፊሎቹ ተመለሱ፣ የተወሰኑም ቀጠሉ። ከዛ የአንበሳ ድምፅ መጣ። የአንበሳ ድምጽ ሲመጣ ከአንዷ በቀር አብዛኞቹ ሁሉም ተመልሰዋል፣ ተመለሱ ወደ ነበሩበት ቦታ። አንዷ ግን ወጣች፣ ተራራውን ጨርሳ ወጣች። ቻችቅጠን ለመብላች ታደለች ማለት ነው ከዛ ብዙ ሰው ተገረመ። እንዴት ነው እቺ ፍየል የተኩላውን፣ የነብሩም፣ የጅቡም፣ የአንበሳውን የሁሉም ድምጽ ሳትሰማ ሳትፈራ እንዴት ነው ያልተመለሰችው የሚለው ጥያቄ መጣ። የሚገርማችው እቺ ፍየል የምን ነበረች አሰማም ጆሮዋን አሰማም ነበር ማለት ነው። አይሰማም ነበር ጆሮዋ እና ከዛ ያው ዓለሟን ደርሳለች። ብዙዎቻችን ልክ የውጫዊ ዓለም ጩኸት የነብሩም፣ የተኩላው፣ የአንበሳውም፣ የጅቡን ጩኸት ነው እኛ ራዕያችን እንዳንደርስ የሚያደርጉን ጭሆቶች ናቸው። እነዛ ሁሉም ፍየሎች የተመለሱ የማን ነው የውጫዊ ድምፅ ስለሰሙ ነው። ውስጣቸው አላዩ፣ ውጫዊ ነው የሰሙ። የውጫዊ ሁሉም ነገር እየሰሙ እየሰሙ ስኬታቸው ሳይደርሰው ቀርሰዋል። ዓላማቸው ግባቸው መድረስ አልቻሉም፣ ተመልሰዋል ሁሉም። ያችኛዋ ግን ጆሮዋ አጋጣሚ አይሰማም ነበር። ይሄ ማለት ምንድን ወደኛ ስናመጣው የውጭው ዓለም ጫና ካልሰማን ጆሮ የማንሰጠው ከሆነ እመኑኝ፣ የምናስበውን እንደርሳለን። ራእያችን እንኖረዋለን የሌላ ራእይ አንኖርም እነዛ ፍየሎች የራሳቸውን ራእይ አልኖርም የኖሩ የማን ነው የአንበሳው ድምፅ የነብሩ ድምጽ የተኩራው ድምፅ የቀበሮው ድምጽ ነው የኖሩ እነዛ ተኩሎቹ አንበሶቹ ነብሮቹ ሁሉም የጮኸው ምንድን ነው እነዚህ ወደዛ ላይ እንዳይደርሱ ለማድረግ ነበር ህልማቸውን የምንነበረ እነዚህ ሁሉም እንስሶች እነዛ ፍየሎቹ እዛ ላይ እንዳይደርሱ ነበር ስለዚህ ይሄን ብዙዎች ፍየሎቹ የማን ራዕይ ኖሮ ማለት ነው? የአንበሳ የነብሩ የተኩላውን የጅቡን የቀበሮውን ህልም ነው የተሳካ፣ የእነሱ ህልም ነው ያሳኩ ማለት ነው። እነዚህ ሁሉም እንስሳት ከአንድ ፍየል በቀር። ስለዚህ እቺ ፍየል ውስጧን ብቻ በማዳመጥ ራዕይዋን መኖር ቻለች ማለት ነው። ህልሟን ነው የነብሮቹ የአንበሳው የጅቡ የነብሩ የተኩላው የቀበረውን ህልም አልኖረችም። የራሷ ህልም ነው የኖረችው። ስለዚህ እነ ቶማስ ኤዲሰን የራሳቸው ራዕይ ስለኖሩ ነው ለኛ ዛሬ መብራት የሆኑን። እነ አሌክሳንደር ግራሃም ቤል የራሳቸው ራዕይ ስለኖሩ ነው ዛሬ ለኛ መፍትሄ የሆኑ። እነ ቅዱስ ያሬድ የራሳቸው ራዕይ ስለኖሩ ነው ዛሬ ለኛ ብዙ መፍትሄ የሆኑን፣ ጆሮአችን ደስ የሚል ዜማን እንዲሰማ ያርጉ። የራሳቸው ራዕይ ስለኖሩ ነው እነ ኦሊቨርና ወሊቨር ራይት ሁለቱም ወንድማማቸው የራሳቸው ራዕይ ስለኖሩ ነው ዛሬ ክንፍ አልባ ሆነን ልክ ክንፍ እንዳለው አሞራ በሰማይ መብረር የቻልነው፣ ባጭር ደቂቃ ወደ ፈለግነው ቦታ የምንደርሰው፣ ደመናውን ጥሰን በደመና መካከል ከደመና በላይ አልፈን የምንሄደው የራሳቸው ራዕይ ስለኖሩ ነው። ደመናን አልፈን ከደመና በላይ እንድንሄድ የቻልነው የራሳቸው ራዕይ ስለኖሩ ነው። የራሳቸው ራዕይ ባይኖር ነው ዛሬ እሱን እድል አናገኘውም ነበር። ፌስቡክ የፈጠሩልን የራሳቸው ራዕይ ስለኖሩ ነው። ቲክቶክ የፈጠሩልን የራሳቸው ራዕይ ስለኖሩ ነው። ዩቲዩብ የፈጠሩልን የራሳቸው ራዕይ ስለኖሩ እንጂ ሌላ ራዕይ ስለኖሩ አይደለም። ስለዚህ አንድ ሰው የራሱ ራዕይ ሲኖር ምንድነው ጥቅሙ? ለብዙዎች መከታ ነው። ለብዙዎች መድኃኒት፣ ለብዙዎች መፍትሄ፣ ለብዙዎች መጠለያ ነው። ለብዙዎችም ሰላም ነው። ለብዙዎች ሸክም የሚያቀል ነው የሚሆነው። ስለዚህ ውስጣችን ስናይ እንደዚህ ነው የሚሆነው ውስጣችን የማናይ ከሆነ ግን ልክ ጋን ውስጥ እንዳለ መብራት ነው የምንሆነው። አናበራም። ብርሃናችን ውስጣችን እንጂ ውጪ ሊበራ አይችልም። ወደ ውጪ ብርሃን ይሁን ለውጫዊ ነገር ሊያበራ አይችልም። ብርሃናችን በውስጥ ተዳፍነው ይኖራል። ረመጥ ረመጥ በውስጡ የተዳፈነ ነው። ረመጥ ላይ ላይ ስናየው ምንድነው? በቃ አመድ ነው። ምንም እሳት ያለው መስ ውስጡ ግን ስንነካ ምንድነው የሚያቃጥል ነው። ይሄ ማለት የኛ ጸጋ ውስጣችን ያለ ጸጋ የዓለሙን ቅዝቃዜ የሚያግል የሚያቀልጥ ነው። ይሄን ጸጋችን ወደ ውጭ ሲወጣ አዲስ ነገር ተአምር ነው የምንፈጥረው። በዚህ ዓለም የሌለ ያለ ሳይሆን የሌለ ነው። የውጭ ዓለም የምንኖር ከሆነ ግን በሌሎች ላይ የምንኖር ከሆነ ግን ዓለም ላይ ያለ ነው። ዝም ብለህ የምናሽከረክረው እሱ ደጋግመን ነው የምንሰራው፣ ደጋግመን እሱ ነው በቃ እሱም ደግመን ደጋግመን ደጋግመን እሱ ብቻ ነው የምንሰራው። ውስጣችን ስናይ ግን አዲስ ነገር ነው የምንፈጥረው። ብዙዎች አዲስ ነገር እንደፈጠሩ፣ አዲስ ነገር መፍጠር እንችላለን። መኖር ያለብን ውስጣችን እያየን ነው። ይህን ዓለም የሚዳሰስ የምለው መጀመሪያ በምናባችን የተፈጠረ ነገር ነው። ውስጣችን ያለ የማይዳሰስ የማይታይ የማይጨበጥ ጸጋ ነው፣ ሀሳብ ነው ይሄ ይህ ሀሳብ ወደ ውጭ ይወጣል። ለምሳሌ አንድ ሰዓሊ መጀመሪያ የሚያደርገው የሚጨርሰው ሁሉም ነገር በምነው በአእምሮ ውስጥ ነው። አእምሮ ውስጥ ሁሉም ነገር ይጨርሳል። እዚህ ጋር ምን መምሰል እንዳለበት፣ ዲዛይኑ ምን ምን ቀለም መቀለም እንዳለበት፣ ምን ቀለም ማለቅለቅ እንዳለበት ሲሰሉ በደንብ በምናቡ ያስቀምጠዋል። ምን አይነት ዲዛይን መሆን እንዳለበት ስፋቱ ከለሩ ቀለም ቀለሙ ምን መምሰል እንዳለበት መጀመሪያ ሙሉ ላይ ነው የሚጨርሰው ይሄ ምንድነው የማይታይ በውስጥ ያለ ነው የማይዳሰስ የማይታይ የማይጨበጥ ኋላ ግን የማይጨበጥ የማይዳሰስ ህይወት ያልነበረው ነገር ግን ከውስጥ ወጥቶ ህይወት ዘርሰው እናየዋለን። ለብዙዎች መፍትሄ ለብዙዎች እርካታ ሆኖ እናየዋለን የሚዳሰስ የሚጨበጥ የሚታይ ሀሴት የሚሰጥ የሚገርም የሚደቅ የሚደቅ ስዕል ሆኖ እናየዋለን። ብዙ በዚህ ዓለም የምናየው በውስጥ የተፈጠሩ ነገሮች ናቸው ማለት ነው። ስለዚህ ውስጣችን ስናይ ምንድን ነው የሚሆነው? አዲስ ነገር ነው የምንፈጥረው አዲስ ሳምር፣ አሮጌ አይደለም አዲስ ነገር ነው የሚፈጠረው። ውስጣችን ስናይ ለብዙዎች መፍትሄ ነን። ውስጣችን ስናይ ለብዙዎች መድኃኒት ነን። ውስጣችን ስናይ ለብዙዎች መከታ ነን። ውስጣችን ስናይ ለብዙዎች ሸክም የምናቀልነን ውስጣችን ስናይ ለብዙዎች ብርሃን ነን። ውስጣችን ስናይ ለብዙዎች መከታ ነን። ስለዚህ አደራ ውስጣችን እንድናይ በትህትና ጠይቃለሁ። ውጫችን የምናይ ከሆነ የምንኖረው የራሳችን ዓለም ሳይሆን የሌላ ዓለም ነውና የራሳችን ዓለም እንኖር ለማለት እወዳለሁ። ከዚህ ካነሳኋቸው አንኳር አንኳር ነጥቦች አንድ ምሳሌ ያነሳሁት ቦምብ ነው። ቦምብ ከውስጡ ነው የሚፈነዳ። በውጭ ስንይዘው ምንም ነገር የለውም። ከውስጡ ሲፈነዳ ግን ብዙዎች ባንዴ እንደሚጨርስ የእኛ ተሰጥኦ ሲወጣ ከውስጥ ፈንድቶ ሲወጣ ደግሞ ለብዙዎች መድኃኒት ነው። ለብዙዎች መፍትሄ ነው። ብዙዎች በሽታ ይገድላል። ብዙዎች ችግሮችም ሚያስወግዳል። ብዙዎች ስንፍናን ይገድላል። ተስፋ ቢስነትም ይገድላል። ልክ ሕይወት እንደሚገድለው ያኛው ማለት ነው። ሌላው ሁለተኛ ደግሞ እንቁላል ነው። እንቁላል ከውጭ ሲሰበር ሕይወት አይደለም፣ ከውስጥ ሲሰበር ሕይወት ነው። የኛ ጸጋ ከውስጥ ሲወጣ የውስጣችን የተዳፈነ ተሰጦ ሲወጣ ደግሞ ለብዙዎች ሕይወት ነው የሚሆነው ስባሪ አይደለም የሚሆነው፣ ምግብ ብቻ አይደለም የሚሆነው፣ ህይወት ነው የሚሆነው። ለብዙዎች ህይወት፣ ለብዙዎች መድኃኒት፣ ለብዙዎች መከታ ነው የሚሆነው። ሌላ ያየነው የጋን መብራት ነው። የጋን መብራት ከውስጥ ሲወጣ ነው እንጂ ውስጥ ሲሆን ምንም ትርጉም የለውም። ውስጥ ብቻ ነው የሚያበራው፣ ሲወጣ ግን ለብዙዎች መብራት ይሆናል፣ ብርሃን ይሆናል። ለብዙዎች ደስ የሚል ማራኪ ይሆናል ማለት ነው። ስለዚህ ይህን ነገር አንድ መጨረሻ የገለጽኩት ደግሞ ምንድነው? የፍየሎች ውድድር ነው። ብዙዎች ጀምረውታል። ነገር ግን የጨረሰችው አንዲት ፍየል ብቻ ናት። ሌሎቹ የኖሩት የራሳቸው ራእይ ሳይሆን የተኩላው ራእይ፣ የነብሩ ራእይ፣ የጅቡ ራእይ፣ የቀበሯን ራእይ፣ የአንበሳውም ራእይ ነው የኖሩ። የራሳቸው ራእይ አልኖሩም። ስለዚህ አንዷ ግን ምን አደረገች? የራሷን ራእይ ኖረች። ስለዚህ ስኬታማ ሆነች። እኛም የሌሎች ጩኸት፣ የሌሎች ፉከራ፣ የሌሎች ሽለላ፣ የሌሎችም ዛቻ የምንሰማ ከሆነ የራሳችን ራእይ ሳይሆን የምንኖረው የሌሎች ራእይ ነው የምንኖረው። የውጫዊ ዓለም የምናይ ከሆነ አንድ እርምጃ አንረማመድም። ስለዚህ ውስጣችን እንይ። ውስጣችን ስናይ ለብዙዎች መድኃኒት ነን። ውስጣችን ስናይ ለብዙዎች መከታ ነን። ውስጣችን ስናይ ለብዙዎች ተስፋ ነን። ውስጣችን ስናይ ለብዙዎች መጠለያ ነን። ውስጣችን ስናይ ለብዙዎች መድኃኒት ነን። ዛሬ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ በሰላም ያኖረን። ሳብስክራይብ፣ ሼር፣ ላይክ ኮሜንታችሁ አይለየኝ። ይህን ብትጨምርበት ብላችሁ የምታስቡት ካለ ከኮሜንቱ አስቀምጡልኝ። ይህን ይህን ብትጨምር ጥሩ ነው፣ ግብአት ይሆናል የምትሉት ሀሳብ ካለ ማንኛው ሀሳብ ይጠቅማል፣ ይረዳሃል። ይህን ብትገልጸው፣ እንደዚህ ብታረገው ብላችሁ የምታስቡት አንዳንድ ፒዲኤፎችም ካሉ ሌሎች አስተማሪ ነገሮችም ካሉ ቴሌግራሜ ከስራ አስቀምጥላችኋለሁ ወደዛ መላክ ትችላላችሁ። አመሰግናለሁኝ።